ያማን ሩያ የምትለውን አንድም ሳይቀር ሁሉንም ነገር ያምናል። ሩያ የእናቷን ነገር ደብቃለች። ሩያ አላዝና ቻላ አብረው እየተማከሩ ከዚህ ቀደም አይቷቸው ነበረ። ሩያም ብትሆን እየዋሸችው እንደሆነ ያውቃል፣ ግን ሊጠይቃት ብቻ ነው የፈለገው። ሌላ ምንም ነገር እያሰብ አደለም። በተለይ ደግሞ ከኤሊፍ ጋር ይህን ያህል የሚያገናኝ ነገር አላቸው ብሎ አንዲት ነገር እንኳን አልጠረጠረም። አሁን ፖሊሱ አጠገቡ ነው ያለው። ሳልቹክ አጠገቡ ሆኖ ምን ነበር ቅድም ያየው እያለው ነበረ። ኤሊፍ ውስጥ ገብታ ቀዶ ሕክምና እየተደረገላት የእሷ ሁኔታ በጣም አሳሳቢ ደረጃ ላይ ደርሷል። ሳልቹክ አሁን ምንድን ነው የምናደርገው? እስኪ ምንድን ነበር ቅድም ያየው ብሎ እየጠየቀው ያማን፣ እሷ ከወደቀች በኋላ በመኪናው ከተገጨች በኋላ እንደደረሰ ሙሉ ለሙሉ እየነገረው ነበረ። የሆነ ነገር አለ ሳልቹክ፣ ነገር አለ ቅድም አብረው ሲያወሩ አይቻቸዋለሁ ተደብቀው እያለ ስለ ነሩያ ይናገራል። ምንድነው ነው ያማን ንገረኛ እያሉ ነበረ። ሜሌክ የሆነ ነገር ታውቃለች፣ ሜሌክ የሆነ ነገር ታውቃለች እያለ ያማን ይናገራል። እስኪ እስኪ አስረዳኝ፣ እስኪ እሱን ነገር። በነገራችን ለኤሊፍ መጨረሻ ላይ ደብዳቤ ምናምን ነገር ስትል ነበር ብለኛል። ስለምን ደብዳቤ ነው ያወራው አለው። ሜሌክም ነገር ታውቃለች ወንድሜ ምናልባት እኮ እኔ ባናገራት ጥሩ ነበር። እንደገና ደብዳቤውን መፈለግ አለብን። ኤሊፍ ሙሉ ለሙሉ ያለችው ነገር የለም። በቃ ደብዳቤው ደብዳቤ ያለችና ጸጥ አለች አለው። እሱን ደብዳቤ እንፈልጋልና ታዲያ ደግሞ ሜሌክን በተመለከተ እንደገና በባዶ የማይነድልናት ሞክር፣ ምንም ልታሳካ የምትችለው ነገር የለም። ያማን ያማን እስኪ ቆይ ንገረኝ እስኪ እና አላዝ ለምዶ ተደብቆ ካንተ ሲያወሩ ነበረው ብሎ በጥያቄ እያፋጠጠው ድንገት አሴና ጄሱር ስለ ኤሊፍ ሰምተዋል መጡ መጡና፣ ተራ በተራ እያቀፉት ነበረ። ያማን እነሱን እያቀፋ አይዟችሁ፣ ሁሉም ነገር ሰላም ይሆናል፣ ሰላም ይሆናል፣ አታስቧት ትጨነቁ ሲላቸው ከመጣቸው አላዝም በኋላ በኩል እየመጣ ነበረ። አሲ ዞር ብላ ታየዋለች። እንዲህ ሊፈጠር ቻለ ምን ማለት ነው? ምን ማለት ነው ትላለች። አሲ በጣም ተንጨቃ፣ ያማን ተናደው ግድግዳውን በእጁ እየመታ ነበረ። እየበለጠ ይብሱኑ እየተናደደ መጣ። አላዝ አሁንም ቢሆን ዝም ብሎ ቆመ ብሎ እየተመለከታቸው ነበረ። በሌላ በኩል ሩያም ብትሆን እናቷን ውስጥ አስገብታ ሕክምና እንድታገኝ እያረገቻን ነበረ። ሩያ ቻላና አላዝ ድንገሽ ሸብኔምን ሲያፋጥቷት ምናልባት ኤሊፍን ገጨቻት በሚል ጥርጣሬ እሷ ታመምኩኝ ብላውን ሆስፒታል ድረስ ይዛቸው መጣች። ነርሷ አሁን እንግዲህ ያው አሁን ያለሽበት ሁኔታ ጥሩ ነው ትነግራታለች ይቅርታ ግን ታዲያ ለምንድን ነው ያ መድማት የተፈጠረው? እንዴት ነው አልገባኝም፣ እንዴት ሊፈጠር ቻለ ትላለች። ምናልባት ይሄ በስትረስ የመጣ ነው፣ ስትረስ መቀነስ አለባት፣ ጭንቀት ብትቀንስ ጥሩ ነው። ከዚህ በኋላ ምንም ይሄን ያለ የሚያስጨንቅ ነገር የለም። ሸምኒም እንግዲህ የልጅሽ ሁኔታ በጣም ጥሩ ደረጃ ላይ ነው ያለው ስትላት፣ ሸምኒም ደስ ብላት ሩያና እየጨጥ ወንድ ነው አለ በማለት ሩያ እየጠቀች ነበር፣ አዎ አዎ እያለች ማሳየት ጀመረች። በምስል ነርሷ። ከዛ ሁሉም ተደሰቱ። ሩያ እየወጣች ነበረ። ሸምኒም ሸምኒም እንግዲህ ይህን ነገር በልጅሽ ፊት መናገር አስፈላ አስፈላጊ ነው ብዬ አላምንም። ራስሽ ትነግራት ያለሽ። በነገራችን ላይ የዲኤንኤ ምርመራ ውጤት ደርሷል አለቻ። ሼብኒም ደነገጠች። ምን ምን ምን ምን ትላለች። ቀና ለማለት እያቀሰተች፣ ቋያንዴ ቆያንዴ፣ ተረጋጊ ተረጋጊ። እንግዲህ እኔና አንቺ ጓደኛሞች ነን ሆነን ለመናገር ሁኔታሽ በጣም ነው ያስደነገጠኝ እና ምናልባት ይህን ነገር ሚስጥር አድርገሽ እስከምን ያህል ጊዜ እንደምታቆየ አላውቅም። ነገር ግን ውጤቱ ፖዘቲቭ ነው እና ያው ባልተጠበቀ መንገድ የልጅሽ አባት አቶ ሰራ ነው ስላ ነበረ። ሼብኒም ደነገጠች። የዲኤንኤ ምርመራ ወረቀቱን እየሰጠች ያልነበረ። ሼብኒም አይታው ስጋት እያያዛን ነበረ። ይኸውልሽ ሩጌን ነገር ማወቅ የለባትም ጓደኛ ልንገርሽ እሷን ማጣት አልፈልግም። በዚህ ሰዓት ላይ ታስፈልገኛለች፣ እባክሽ ብላ እየለመነቻን ነበረ። እሷም እንደማትናገር ቃል ትገባላታለች። እና አላስ በውጭ በኩል ናቸው የኤሊፍ ቀዶ ሕክምና እስኪ ጠናቀቅ ድረስ ተጨንቀው ዝም ብለው እየጠበቁ ነበረ። ከዛ ቻላ እየመጣች ነው። ግራ ገባኝ እኮ እኔ እኮ እዛ ብቻዋን ምን ታደርጋለች? ምን ልታደርግሄች ብቻዋን እያለ ጄሱር ትጠይቃለች። ጄሱር እኔ ባቅ ኖሮ ምን አለበት ባቅ ኖሮ ምለ አላቅም አልነገረችኝም ነበረ፣ ድንገን ነበር የጠራችኝ ሲል ነበረ ያማን። ባንድ በኩል እንዴት ደግሞ የገጨው ሱ ሊያመልጥ ቻለ? ኤኮ ወንጀል እኮ ነው፣ ወንጀል ነው፣ ሆን ተብሎ የተደረገ ነገር ነው እያለ ያስረዳል ቻላ መጣች። ፕሪንሰስ እያለ እሱ ሄደው እያቅፋን ነበረ እ እንዴት ነው ቀዶ ሕክምናው ትላለች። ውጤት እየጠበቅን ይላታል። ድንገነ ስላያመጣች ወደ ሷ ሰብሰብ ብሎ እየቀረ ነበር እማዬ ውጤቱ እንዴት ነው እያለ ያማን ይጠይቃል። እያው እንግዲህ የቻልነውን ነገር አድርገናል። ያው ከባድ ክትትል ውስጥ ናት ያለችው፣ እዛ መሆን አለባት። ከዚህ በኋላ የሚሆነው ሰዓት እንግዲህ ወሳኝ ነው። እናንተ በቃ ወደ ቤት ሂዱ። ያማን አንተ እህትና ወንድምህን ይዘህ ወደ ቤት ሂድ። እስካሁን ድረስ እዚህ ብዙ ጠብቃ ላላችሁ የማይሆን ነገር ነው። እኔ የትም አልሄድም እያለ ነበረ። እኔም የትም አልሄድም ይላል ጄሱር አሲና ጄሱር እኛ ሜትም አንሄድም ይባባላሉ ከዛ ነስሊያን ዞር ብላ ቻላን አየቻት ከዛ ቻላ አላስ ቢያንስ እኛ እንሂድ አለችው አላስ ጨንቆት እያያን ነበረ እስካሁን ድረስ እንዲሁም ብዙ ቆይታችኋል ሚሄድ ትችላላችሁ እያለ ያማን ይናገራል አላስ ሳያስበው ሼም እያያዘው ነበረ አላስ አላስ እንዴ ነው ትሄዳላችሁ ብላ ነስሊያን እየጠየቀችው ግንባሩ ላይ የሆነ ቁስል ነገር አየች አላስ ማነው እንደዚያ ያደረገ ማነው እንደዚያ ያደረገ ደግሞ ከማን ጋር ተጣላ አለችው እኔ ነኝ እንደዚህ ያረኩት ብላ አሲ ትናገራለች እንዲህ ነች አሲ የምነካሽ ለምረው ምትጣሉት እንደዚህ ምን ማለት ነው እንደዚህ አይነት ፍቅር እኮ የለም የእናንተ ነገር ብላችሁ ብላችሁ ደግሞ ይህን ፍቅር ልትሉት ባለሆነ ፍቅር ውስጥ እንደ ቤት ለምስትል ነበረ እንግዲህ እሱ የመፈቀር ፍላጎት ከሌለ ነው የመላ አርገ ስል ነበረ። አታፍቅርኛ ታዲያ እኔ ያን ሰው አደለሁ ችግር የለብኝም ባታፍቅርኝም እያለ ይናገራል። እስኪ ሲ ናኒድ፣ ናኒድ አሲነ አንችም እያለች ነስሊያን አላዝን ይዘው እየሄደች ነበረ። አሁን ቻላ ቀሩ ቻላ በቃሊ ስትል ጄሱር ወዴት ነው እያላት፣ ወደ ሩያ ጋሌር ነው ያማን ፍቅረኛ እናቷ እዚህ ታማ መታለች። እሷን ሄጄ ማየት አለብኝ ብላ ቻላ ሄደች። እኔ ምንም እየገባኝ አይደለም ነገሮች በጣም እየፈጠኑብኝ ነው እያለ ጄሱር ከያማን አጠገብ አረፍ ብሎ ይቀመጣል። አሁን ነስሊያን ለአላዝ ህክምና እያረገችለን ነው። ምን ማለት ነው እንደዚህ ከዚህ መጣላት ማለት በየጊዜው ምንድን ነው? ምንም ነገር እኮ ቢሆን በመነጋገሩ ይፈታ። ልጆች ምን ሆናችሁ ነው እናንተ? ይህን ያህል እዚህ ደረጃ ላይ የሚያደርስ ነገር ምን አጋጥሟችሁ ነው? ታውቃላችሁ እኛ በምን ያህል ነገር ውስጥ እንዳለፍን? እንዴ ምን ሆናችኋል? እያለች እየመከረቻቸው ነበረ። አላስ ትኩር ብሎ አሴን ይመለከታታል። አንተ ሌላ ህክምናን የሚያስፈልገ ይህ ህክምና ለአንተ የሆነህም እያለች አሴ ትናገራለች። ምን እያሉ ይመለከታታል። ከዛም በኋላ ንስላን ዝም ተዉ አትከራከሩ እያለች ነበረ። ከእኔ ብትርቅ ይሻልሻል። ምክንያቱም እኔ በጭራሽ ቁስል አይደንም፣ ልብ እንደቆሰለ ነው። እኔ መጀመሪያ እንደምታስብኝ ሰው አልነበርኩም። አዎ አልተቀየርኩም፣ አሁንም ያ ሰው ነኝ። እኔ መፈቀሪ አይገባኝም አሲ አሲ እኔ ማለት የድሮ አላዝ ነኝ። እውነት ምንም አልተቀየርኩም እያል አልነበረም አሲ በጣም ተናዳታ ያለች አሲ ምን ማለት ነው እንደዚህ አይነት ወሬ ያታውሩ በቃ በቃ ውጭ ው ጠብቅኝ፣ እኔ እመጣለሁ እያለች አልነበረ። አሲ ወጣች። ከዛ ነስሊያን እየመከረችው ነበረ። እማዬ ይህ እንግዲህ ልጅሽ ነው። የልጅሽ ማንነት ይሄው ነው። ልክ እንደ አባቱ እንደ አባቱ ነው በቃ ሲላ ነበር። ዝም በል ምድሮ፣ የማይመስል ነገር የምታወራው አንተ እንደዚህ አይነት ሰው አይደለም አንተ ጥሩ ሰው ነህ። አሲ ደግሞ ይህን ታውቃለች ብላ እየመከረችውን፣ አሲ ውጭ ወታ እያለቀሰች ነው። ነስሊያን እርሷ እየቀረበች ነበረ። አሲ አሲ ይኸውልሽ የኔ ልጅ አላዝ በቃ እንደዚህ ነው እምልሽ በቃ ስሜት ሲሆን የሚ የሚያወራውን ነገር አያውቅም። በቃ ዝም ብሎ ነው በቃ በጣም ይንቀዠቀሻል። ቀዥቃዣ ነው ስትላት፣ አስ እያለቀሰች ነበር፣ መሳቅ ጀመረች። እውነቴን እኮ ነው የምነግርሽ። አዎ ቀዥቃዣ ነው፣ በቃ ዝም ብሎ ነው አፉ ላይ እንደመጣለት የሚያወራው፣ ከልቡ አይደለም። የሚያወራሽን ነገር እንደ ቁም ነገር አትውሰጂው። በቃ አንዳንድ ጊዜ ስሜቴ ሲሆን ሲበሳጭም፣ በቃ እንደዚህ ነው የሚሆነው። ነገር ግን ልቡ ንጹህ ነው። ምንድን ታውቂያለሽ ከሁሉም በላይ ፈጣሪ የማመሰግነው አንቺ እሱ ህይወት ውስጥ ስላለሽ ነው በቃ ምክንያቱም ለአመታቶች ያል እኛ ታግለን ታግለን ያልቀየርነውን ነገር አንቺ መተሽ በአንድ ጊዜ ቀየረሻዋል እና በህይወቱ አንቺ ለሱ የመጀመሪያ ምርጥ ሴት ነሽ አለች ከአንቺ ቀጥሎ ስታጣረልም አይደለም እውነቱን እኮ መቀበል እኮ አለብን በጣም ነው የሚወድሽ አላዝ ብላ እየነገረች አልነበረም አሲ ትንሽ አሁንም ቢሆን ተስፋ እንድታረግ እየነገረች አልነበረ በገርምሽ የአላዝ ልጅነት በጣም ከባድ ነበር እኔ ስጎትተው ሰራን ሲጎትተው በቃ በግራና በቀኝ ሲዋከብ እንደምንም ብለው አደገ በቃ ተመልከቺ አሁን ሱ እናት ነኝ ነገር ግን ዝም ብዬ ሳስበው ደግሞ አንቺ ለሱ ከሁሉም በላይ ትልቅ ስጦታ ነሽ እያለቻት አቀፈቻት። ከዛ በኋላ አሲ በጣም ነበር ደስ ያላት፣ እያለቀሰች ነበር አሁን እየሳቀች እየሄደች ነው። በሌላ በኩል ሩያ በመጨረሻም እናቷ ሼብኔም አሁን ከሆስፒታል ልትወጣ ስለሆነ አንዳንድ ነገሮችን እየጨራረሰች ነው። በድንገት አላዝና ቻላ ወድሷ እየቀረቡ ነበረ። ዶክተሩ ምን አለ ሼቦ፣ እንዴናት? የእናትሽ ሁኔታ እንዴት ነው ብለው እየጠይቋን ነበር ለሁለት ዶክተሩ እንግዲህ አሁን ደህናናት መሄድ ትችላለች ብሎኛል። እንግዲህ እዚህ መቆይበት ምንም አይነት ምክንያት የለም። በእርግጥ ነው እዚህ መቆየት አልፈልግም በቃ ትላለች። እኔም እንደዛው ነኝ። በቃ ወንድሜን ማየት ሁሉ ፈርቻለሁ። እዚህ እንጎራ አድዳል ደሞ እሱ እያለ እየተናገረ ድንገት ያማን ከኋላቸው መጣ። ሩያ እያየችው ነው። እሱ ግን ከነ አላዝና ቻላ ጀርባ ነበር የቆመው። ሩያ የሆን ነገር አለቻቸው። ከዛ ቻላና አላዝ ዞር ብለው እሱን አዩት። የበለጠ እየፈሩ መጡም። አሁንም ቢሆን ምንድ ነው እንደዚህ በሚስጥር የሚያወሩት? እያለ ያማን ይጠረጥራል። ኤሊፍ እንዴናት? ብላ ሩያ ጠይቃለች። እስካሁን ድረስ ከባድ ክትትል ውስጥ ናት ያለችው ጊያው እንግዲህ የምትነቃ ከሆነ ሌላ ተአምር ነው የሚሆነው እንደምናረግ አላውቅም እያለ ነበረ። እንደምትነቃ ተስፋ አደርጋለሁ ትላለች ሩያ። አይኗን ስትከፍት እንግዲህ መጀመሪያ ለያማን የምትነግረው የኛን ጉዳይ ነው ፊት ለፊት ምንም ነገር ሳታስቀር እንግዲህ ይህን ጊዜ አንቺንም እናትሽንም አባታችንንም መጠበቅ አንችልም ማለት ነው። በጣም ከባድ ነው የሚሆነው። ሁሉም ነገር ከቁጥጥር ውጭ ነው የሚሆነው እያለ አላዝ ያስረዳል። ሩያ ከዛ ይ ምንድን ነው የምናረገው ትላለች። ድንገት ሸብኒም መጣች። ሩያ እያለቻ ቱርሶ ውስጥ ቀርብ እማዬ አሁን እንዴት ነሽ እያለቻ ነበር። ይህን ጊዜ ያማን ወደ እነሱ እየጠጋ ነበር። ሸብኒምም ያማን እየመጣ እያየችው ነበረ። ፈጣሪ ሁሉ ነገር ያቅልል ይልሽ አሁን ጥሩ ስሜት ይሰማሻል እያለ እየጠየቀ ነበረ። አሁን ደህና ነኝ ደህና ነኝ እያለችው ነበር ሩያ በቃ ወደ ቤት እንሂድ ውሰጂ ትላታለች። ሩያ ኤሊፍ እንዴት ናት ብላ እየጠየቀች ነው። የኤሊፍ ሁኔታ እንግዲህ በጣም አሳሳቢ ነው እያለ ይናገራል። አዎ አዎ እኛም በጣም ተጨንቀናል። እንግዲህ በቃ እኔም እማዬን ቤት ላደርሳት ብላ እየተንቀሳቀሰች ነበረ። ይህን ጊዜ ቻላና አላስቀረ ያማን ዝም ብሎ ይመለከታቸዋል። ነስሊያን ቢሮ ውስጥ ናት፣ ጉቨንም አብሯት አለ። ኮሚሽነር ሳልቹክም አብሮን ነበረ። ታዲያ አሁን መቼ ነው ኤሊፍን ማናገር የምችለው? ኤሊፍ መቼ ትነቃለች ብሎ እየጠየቃን ነበር። ነስሊያን ደግሞ እሱን እኛ እናቀም። ኤሊፍ ትነቃለች፣ ግን ቀጣይ ሳታቶች ለእኛ በጣም ወሳኝ ናቸው። አይኗን ስትገልጥና ማውራት የምትችልበት ሁኔታ ላይ ስትሆን እነግርሃለሁ አለችው። ከዛ በኋላ እሱ እሺ ጥሩ እያል ነበረ። ኮሚሽነር ሳልቹ ግን ባለፈው ዕለት ስለ ወንድሜ ጃነር ሶ ይሳላን የሆን ነገር ልነግረኝ ፈልገ ነበረ። በተለይ ደግሞ ምርመራ ምናምን ነገር እናደርጋለን ምናምን ስትለኝ ነበረ። ታዲያ እሱ ነገር ምን ላይ ደረሰ? እስኪ ንገረኝ ባክ፣ እስኪ አስረዳኝ፣ ከምን ደረሰ? ብላ እየጠየቀችው ነው። ከዛ እሱ የሚሆነውን ነገር እንግዲህ ቀስ በቀስ የማሳውቅሽ ይሆናል ነስለያል ይላታል። አሁንም ቢሆን ሊነግራት እንደማይችል እየነገር አልነበረ። ንገረኝ ምን ነበር ያን ቤት እኮ መተኮ የሆነ ፍንጭ ነገር ሰታኝ ነበረ፣ እባካት አስጨንቀኝ አለችው። እንግዲህ ነገሩን ጠቅላላ ለማድረግ እናንተ ቤት ውስጥ ለረዥም ጊዜ አመታቶች የሰራችሁና እንደ እህትሽ የምትቆጥሪያት እንደ እናትሽ የምትቆጥሪያት እህትሽ ፌሪዴ አሁን እኛ ጋር ናት ያለችው፣ በፖሊስ ጥበቃ ስር ናት ያለችው። ምክንያቱም እሷ ለኛ ከባድ ማስረጃ ይዛለች በማለት ነገራት። ፌሪዴ ፌሪዴት እንዳለች ታውቃለህ እንዴ? ፌሪዴት ናት ያለችው የምታውቅበትን ቦታ ነገረኝ። እኔ ለቀናት ቀናት ያልሰፈልጋን ነበረ ጠፍታብኝ አለችው። ፌሪዴ ብዙ የምታውቀው ነገር አለ፣ ምስክር ናት። በተለይ ደግሞ ከአባቶች ጋር በተገናኘ ብዙ የምታውቀው ነገር አለ በማለት ነገራት። ምን የምታውቀው ነገር አለ? አለችው። እሱን ጊዜ ጊዜ የሄደ ሲመጣ ማስረዳሽ ሆናል ብሎ በቃ ብሎ ትቶታቸው ወጣ ነስሊያና ጉቨን ቀሩ ወይኒ አምላኬ ጭንቅላቴ ሊፈነዳ ነው በላይ በላይ ሁሉም ነገር ይፈራረቅብኛል እኮ ምንድን ነው ደግሞ ይሄ ብላ እየተመላለሰች ራሷን ትጠይቃለች ጉቨን መቶ እያቀፈ እያባበላን ነበረ አሁን ያማን ቻላንና አላዝን ላናግራችሁ ብሏቸው ይዟቸው ወደ ውጭ ወጣ ሁለቱ ተቀምጠዋል እህትና ወንድም ያማን ቆሟል ምን እየተከናወነ እንዳለ ትነግሩኛላችሁ አትነግሩኝም ንገሩኝ እስኪ አንዳችሁ ተንፍሱ ምንድነው ከሩያ ጋር ምንድነው የጀመራችሁት እናንተ ሶስታችሁ የሆነ ነገር እየጎነጎናችሁ እንዳለ አውቃለሁ እንዳትሽኛላችሁ እዚህ ጋር በላሁን ምንድ ምንድን ነው ምንድነው እየደበቃችሁ ምንድነው ዝምታው ምድ ጸጥ የምትሉት ይላቸዋል ሁለቱም መሬት መሬት እያዩ ናቸው እና ምንም ነገር አትነግሩኝም እንደዚህ ዝም ዝም ማለት ይሻላል እያላቸው ነው ሁለቱንም አስጨነቃቸው አላስ ከተቀመጠበት ተነሳ እንንገሯ በቃ እንግዲህ ቻላ እንንገረው እንግዲህ አንደኛችን እኔ በዚህ ነገር መለብለብ በጣም ነው ያስጠላኝ አንተ ዝግጁነ ለመስማት ዝግጁነ እኔንን ቆሻሻ መደበቅ በጣም ነው ያስጠላኝ በጣም ነው የሰለቸኝ እያለ ይናገራል ቻላ ከተቀመጠችበት ተነሳች እኔ እነግረዋለሁ ስትል ነበረ አላዝን አስቆመችው ምንድን ነው ብሎ ያማን እየጓጓ ይጠይቃል ስለ ሸብኒም እና ስለ ሩያ ነው እንግዲህ አክስታችን ሸብኒም ከካምፓኒው በጣም እስካሁን ድረስ ብዙ ገንዘብ ስዘርፍ ነበረ ብላ ገና ስትጀምር፣ አላዝ ገርሞት እየተመለከታት ነበረ። ነገሩን በውሸት ጀመረችው። ለአመታቶች ነበር ባይገርመ ስዘርፍ የነበረው ከሆስፒታሉ ከፋውንዴሽኑ ለጎዳና ልጆች ተብሎ ከሚዋጣው ገንዘብ የእርዳታ ገንዘብ ላይ እንዳለ ምን ቀራት እስካሁን ድረስ ለካንተ ስዘርፍ ነበረ እና ወይ እንዲ አላዝ፣ ምንድነው እንደዛ መታኝ እስከ መቼ ነገር ያማን እንደብቀዋለን በማለት እየጠየቀች ነበር። ታዲያም ለምን ነበረ ከኔ መደበቅ ያስፈለገው ምንድን ነው በማለት እየጠየቀ ነበር ያማና ነገሪዋ ታዲያ ነገሪው ነገሪው ሁሉ ነገር ቻላ ታውቃለች ይላል አላዝ። በጣም ተናዶ ስሜት የሆነው ለሩህያ ብለን ነው ነገሩ የነገሩ እሷን የእናቷ ጉዳይ ነው እንደሚያሳፍራት ይታወቃል፣ ምለ ሊያሸማቀቃት ይችላል እና ለእሷ ብለን ነበረ እስካሁን ድረስ ዝም ያልነው አለችው ቻላ አ ይሄው እንግዲህ ይሄው አሁን ገባህ ይሄው እውነቱ። በይ እንግዲህ ቀሩን ደግሞ አስረጀው ብሎ ተናዶ ይሄዳል። አሁንም ቢሆን ሩያ እኛ ብቻ እንደምናቀ ሆና ነው የምታቀው፣ ምለ መጀመሪያ ይህን ያወቅነው እኛ ነበርን። ትንሽ ሪፖርቶች ምናምን ነገር ስናነብ ነበረ፣ ከዛ ተጨነን ጠየቅናት፣ ከዛም በኋላ በመጨረሻም እውነቱን ነገረችን። አሁን እንግዲህ እሷን ላለማስጨነቅ ብለን ዝም ብለናል፣ ምክንያቱም ነፍሰ ጡር ናት አለችው ያማን ይገርማል እያለ ይመለሳል። አላስ ቻላን ሲያገኛት እየጨቀጨቀ ነበረ። እንዴት ነው ትን ትደብቅ ያለሽ እያላን ነበረ። አንተ ሲጀመር ሸብኒ የዋሸች እንደሆነ አታውቅም እንዴ? አባታችንን እያጠመደችው እኮ ነው። ምን ሆነ? ተረጋጋ እንጂ አባዬ፣ እንደዚህ ያረገ ስማ። ያማን እንኳን የሱ ልጅ እንዳልሆነ ሲያቅ እንዴት እንደተናገጠት ትዚህ ላላ አይደለ? ያማንን እንደ ራሱ ልጅ ነበር የሚያየው። ተረጋጋ አለችው። አስጠርቶኛል አስጠርቶኛል። አሁን መንገድ ላይ የሆነስ አግኝቶ ቢጠቀኝ ሁሉን ነገር ነግረዋለሁ ብሎ አታናደው። መኪና ውስጥ ገብቶ ይሄዳል። ሩህያ ያ እናቷን ይዘው ወደ ቤት እየተመለሰች ነው። ታክሲ ውስጥ ናቸው። መኪናው ቢሆነ ኮረኮንች መንገድ እየሄደ ትንሽ ከፍ ዝቅ እያለ ከተንገራገጨ ወይኔ የምኝ ያገኘ ተሰማኝ እያለች፣ አሁንም ቢሆን ሩያን እያስጨነቀቻት እንደምንም ቤት ይደርሳሉ። ያማን ደግሞ ጄሱር እና አሲን እያነገራቸው ነበረ። እነ ሩያን ነገር ደብቀውኛል፣ ንግር ግን፣ አሁን ደግሞ ቻላ ሌላ ነገር ነገረችኝ። ሸምኒም ለካ እስካሁን ድረስ ከድርጅታቸው ስዘርፍ ነበረ። እኔ ግን ይህ ብቻ አልመስል ብሎኛል። ምን ማለት ነው? ምን ማለት ነው? ብቻ ግን ኤሊፍ ለመጨረሻ ጊዜ አምቡላንስ ውስጥ ገብታ ስንለያይ ስለ ደብዳቤው ነገር ፍንጭ ሰታኛለች። ደብዳቤ፣ ደብዳቤ ስት ነበረ። በእርግጠኝነት ይህ ደብዳቤ ወይ አላዝጅ ውስጥ ወይ ቻላጅ ውስጥ ወይ ደግሞ ሩያ ጋር ነው የሚሆነው። ከሶስት አንዳቸው ይህ ደብዳቤ ያላቸው እናንተ ደግሞ ይህ ደብዳቤ እንዳ ሊፈርድ ይፈልጋለሁ እባካችሁ ብሎ እየጠየቀ ነበረ። ችግር የለም ይሉታል። ሩያ እናቷን ደገፍ አርጋት ወደ ቤት ይዛት እየመጣች ነው። ወደ ውስጥ ገቡ። በደረጃው ደግፋት ቀስ ብለው ተያይዘው እየወጡ በመጨረሻም የሼብኒም መኝታ ክፍል ጋር ደረሱ። ሼብኒም ገና በሩን ትንሽ ከፈት ስታደርገው የሰማያዊ ሻንጣው ፊት ለፊት ተቀምጧል። መጀመሪያ ልታመልጥ ነበረ፣ ከሪቆች በፊት ልታመልጥ ብላ ድንገት እና ላዝ ነው የደረሱባት። አሁን ይህን ሻንጣ ሩያ እንዳተው ብላ ያልፈጠረችው ነገር አልነበረም። በሩ ቆመችና እንደዘጋችው ሩያ ሩያ፣ በእውነት ስለ ሁሉም ነገር አመሰግናለሁ፣ ከጎኔ ነበርሽ። እንግዲህ ያው አሁን ግቢና ተኝ፣ ከባድ ቀን ነበር ለእኛ አለቻት ሰጠማ እባክሽ ይኸውልሽ ንገሪ ሌላ ነገር ካለ ሌላ ነገር ካለ ንገሪኝ። ይኸውልሽ ስለ ኤሊፍ የምታውቂው ነገር ካለ ንገሪኝ፣ የሆነ የተደበቀ ነገር እንዳለ ስሜት ይሰማኛል። አለቻት። ምንም ነገር የለሚን ልጅ አለቻት። እንግዲህ በቃ አንቺም እረፍት አድርጊ ብላት፣ ሩያ ሄደች። ሸምኔም ቶሎ ወደ ውስጥ ገባች። ሻንጣን ወደ ውስጥ ገብታ እየደበቀችው ነበረ። ሩያ ወደ መኝታ ክፍሏ እየመጣች ነበረ። ስልክ እየተደወለላ ነው። ደዋ ቻላናት። አቤት ቻላ፣ እየሰሙኝ ነው ትላታለች ሩያ። ሩያ ይኸውልሽ ያማን ስለኛ እየጠየቀን ነበር አለቻት። ምን ምን ምን ምን? ሩያ ምን አለሽ ያማን ምን አለሽ ስትላን ነበረ ጠየቀ። ከዛ በኋላ እኛ ሌላ ነገር ነገር ብላ የነገረችውን ውሸት ነገረቻት። እንዲህ ቻላ አብደሻል እንዴ? ለምዶ እናቴን ሁልጊዜ ጊዜ የምታጠምዷት ቆይ እማዬ ስለዚህ ነገር አያገባትም ነበረ። ባልሰራችው ወንጀል ለምድናውን ነገ ደግሞ ስማ የምታጠፊው ስትላል ነበረ። ሌላ ምንም መንገድ አልነበረኝም። አታዲያል ሌላ ምንም መንገድ አልነበረም። እሱ ምሸውድበት እንደግን ሌላ ጠረጣሪ ኮኖ የሚሆነው ምን ሆነች ነው አንተ ልጅ እያለህ አክትሽ ምንም አግታ ነበረች ብላ ብዬን እንገረው እንደ ይሄን ነበር የፈለግ ስትላል ነበረ። የመመስል ነገር አታውሪ አባትሽን ነ ያደረገው እማዬ ምን የምታቀው ነገር ትላታለች። ሁለት ሴቶች በዚህ ምክንያት ሁሌ እንደተጣሉ ናቸው። ሩያ እናቴ ምንም ማታቀም ትላለች። በአንድ በኩል ቻላ ደግሞ ብትሆን አባዬ ምንም አያውቅም እያለች ነው። በዚህ በስልክ ተጣሉ። ስልኩን ሁለቱም እየዘጉን ነበረ። ሩያ ተናዳ ወደ ውስጥ ገብታ እንቅልፏን እየተኛች ነው። ያማን አሁን ደብዳቤውን መፈለግ ጀምረዋል። ያማን ብቻ ሳይሆን እና አሲም ጨምሮ አሲ፣ እንዲሁም ጄሶ። ከዛ ያማን ጠዋት አካባቢ ላይ በመስኮት በኩል ዘሎ እየገባ ነበረ፣ ወደ ሩያ መኝታ ክፍል ገና ከመግባቱ መሳቢዎችን እየከፈተ አንዳንድ ነገሮችን እየፈተሸ ነበረ። በሌላ በኩል ሸምኒም ደግሞ ወደ ሆስፒታል ደውላ ስለ ኤሊፍ አንዳንድ ነገር እየጠየቀች ነበረ። ኤሊፍ ደህና ናት ትላለች፣ ይነግሯታል። ከዛ እሷ ውይ በጣም ያሳዝናል፣ በቃ አመሰግናለሁ ብላዘጋችው ብላ ዘጋችው። ይሄ የኤሊፍ ነገር በጣም ነው የሚያሳዝነው። እንደው የገጫትን ሰው ባየችው ስትነቃ በተናገረች። ይሄ ይሄ በጣም የሚያሳፍር ነገር ነው ትላለች። በአንድ በኩል ሸብኒ ተረጋጊ፣ በቃ ተረጋጊ፣ መንቃቷም አይቀርም እንግዲህ ያው፣ ሰራን የእሱ የተለመደ ስራ ነው እሱ ደግሞ ወደ እኔ ማላከኩ እንትን አይልም አይቀርም። እሷ አንድነች እውነቱን ትናገራለች ማን ያውቃል እያለች ስትናገር ነበረ። ሰራን ይህን ሊያደርግ ይችላል ብለሽ ነው? ለማንኛውም አላዝና ቻላ አባታቸውን በዚህ ጉዳይ ልጁ ካለበት ጠይቀውት ነበረ በማለት ነገረቻት። እየታወቀ ከሆነ ያገባኝ ምን የለበትም ይላል ሰጥቶ የታወቀ እኮ ነው እንግዲህ እኔ እስር ቤት ብቻዬን አልገባም። እንግዲህ እሱም በሰራው ስራ እስር ቤት መግባት አለበት። እንደዛ ደግሞ ካልሆነ ከባድ ነው እያለቻት ነበር። ድንገት ስልክ እየተደወለ ድምፅ ሰሙ። የሆነ ስልክ ሲደወል፣ ስልካቸው ሁለቱም እጃቸው ውስጥ ነው። የማን ስልክ ነው ብለው ተደናግጠው ወደ ላይ የወጡ ነበረ። ሲደወልለት የነበረው የማን ነው የማን ስልኩን አንሳ ሄሎ፣ ኮሚሽነር ሳልችሁ ይለዋል ያማን። ያማን ቀድም ስ ሞክረልን ነበረ እኔ ለ የኤሊፍን ስልክ አግኝተዋል እንዴ አለው መጀመሪያ ላይ ዛ ቦታ ያማን ሲመጣ ኤሊፍ በመኪና ተገሽታ ሲያገኛት አጠገባ ስልክ አልነበረም ራ አላገኘውም ስልክ የለም ነበረ ይለዋል። ድንገት እሱ ገና ስልክ አውርቶ እንደጨረሰ ሩያ እንዲሁም ሸብኒም ገቡ። ያማን እዚህ ምን ትሰራለህ ብላ ሩያ ኮስተር ብላ እየጠየቀችው ነበረ። ያው በጣም ስለናፈቅሽኝ በመስኮት ቀስ ብዬ ለግባ ብዬ ሰርፕራይዝ ላርግሽ ብዬ እኮ ነው አለ ያማን። ይሄ ቤት በር እንዳለው ግን ታውቃለህ? በር አለው እኮ በር የሚባል ነገር አለ በዛ በኩል አለችው። አዎ አውቃለሁ ሰርፕራይዝ ላርጋት ብዬ ነው በማለት እየተናገረ ነበረ። ከዛም በኋላ ሸብኒም ትታቸው ሄደች። ሩያ እኔ ከእሱ ጋር ማውራት ፈልጋለሁ ስላለች በአንድ በኩል ሸብኒ ደግሞ ይሄ መስኮቴ ነው፣ ንብረቴን እያወደምክ በመስኮት መግባት አትችለም ብላ ሄደች ነበረ። ሩያና ያማን ቀሩ። ትላንትና መጥፎ ነገር ነበር ሲፈጠር የነበረው ጠዋት ላይ ግን እንደዚህ በእንደዚህ አይነት ሁኔታ መምጣት የለብህም ነበረ። እሺ ምንድን ነው ምን ተፈጠረ አለችው። ምንም ምንም እንግዲህ ከአስጨናነኩሽ በጣም ይቅርታ እያላ ነበረ። አሁንም ራሱን ተወቃሽ እያደረገ ነው እንደናፈቀችው እየነገራች እሷ ግን በቃ በቃ መሄድ አለብህ እኔ መሄድ አለብኝ እያለችው በሩን ዘጋች። በሌላ በኩል አሲ ብትሆን ወደ ቤት እየመጣች ነው። በሩን ሰንታ ኳኳ። ቻላ በሩን ከፈተች። አላስተኝቷል እንዲህ አለቻት። አዎ ተኝቷል እያለች አልነበረ። ከዛ በዚህ መንገድ አሲ ገባች። አሲ ወደ ቻላ ክፍል ነበረ ያመኛች ያመራችው። መሳቢያውን እየከፈተች መበርበሯን ጀመረች። ሼምኔ ወደ ስራ መሄድ አለብኝ ብላ መኪና ውስጥ ገብታ ከቤት እየወጣች ያማን ዝም ብለው እየተ እየተከታተለ ነበር ወደ አሴ ቴክስት ላከ ምን ላይ ደረሽ ብሎ እሷ አሁንም ቢሆን እየፈለገች እንዳለ ቴክስት ላከችለት አሲ የቻላ ሜታ ክፍል ገብታ ብትፈልግ ብትፈልግ የለም ወደ አላስ ክፍል መጣች አላስ ተኝቷል እየበረበረች ነው ክፍሉ ድንገት ነቃ አሲ ምን እያርክሽ ነው እንዴ መጣሽ ስለነበር ዝም ብላ ይቹ ሽጉጥ ይዘሻል ወይስ ቢላና ያሹ ደግሞ ምን ልታረጊ ነው ደግሞ የመጣሽው እያላ ነበር ቶሎላ ከንፈሩን ሳመችው ምንድነው ይሄ ነው ሽጉጡ እያላን ነበር አዎ ስትሆነ ነበረ በድንገት ኤጂ ስልክ ደወለችለት ፈልጋው ነው ወዲያው ገና እንደወጣ እየበረበረች በአንድ በኩል ያማን እና ሩያ ተያይዘው ከቤት እየወጡ ሽብኔ ቆማ ያዩት ድጋሚ መኪና ውስጥ ገብታ ትሄዳለች። ሽብኒም ይህንን ያረገችው ኤሊፍ የገጨችበትን መኪና በሸራ ነገር እየሸፈነችው ነበረ። ያማን ይሄ መኪና ሲመጣ አልተሸፈነም፣ አሁን ደግሞ ሲያዩ ተሸፍኗል። ትንሽ ሊጠረጠራልና ሐሳቡን ወዲያው ቀየረ። በሌላ በኩል ወዲያው ነበረ፣ አላስ ይሄ ወጥቶ እንደተመለሰ አሲን የያዛት እየበረበረች ያዛት። ሲጀመር ለኔ ብለሻል ነበር የሚመጣሽው፣ ይሄን ነገር ፈልገች ነው የሚመጣሽው አላት። አዎ ደብዳቤ ታለ ስትለው የምን ደብዳቤ እያለን ነበረ፣ ደብዳቤውን አምጣው እያለች ጠየቀችው። ከዛ እሱ ተጨነቀ። ቻላ ጋር ነው ያለው ደብዳቤው። ከዚህ በኋላ ምንም ጥያቄ እንዳትጠየቅ ጠይቅኝ ሂጂ በቃ እያላን ነበረ። ዝም ብላ የችውና ስታው እየወጣች ነበረ። እሱ ቁጭ ብሎ ያስባል።